ሰላም እንደምን ሰንብታችኋል ውድ ተመልካቾቻችን፣ ይህ የብስራት ዩቲዩብ ቻናላችን ነው። የእግር ኳስ የዳኝነት ምስጢር ደግሞ መሰናዷችን ነው። የካፊ ኢንስትራክተር ኢንስትራክተር ሽፈራው ሸቱ ፕሮግራሙን በዋና አዘጋጅነት ወደ እናንተ ያደርሳሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ እንማደርገው ደግሞ አዲስ ማመር ነኝ። ለዛሬም የተለያዩ ርዕሰ ጉዳዮችን እያነሳን ከእናንተ ጋር ጥሩ ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንኳን ደና መጡ። እንኳን ደና ቆየሽ። እንዴት ነው ሳምንት፣ ሳምንቶት እንዴት አለፈ? ጥሩ ነው ጥሩ ነው እንግዲህ ኳስ ጨዋታ አሁን ብዙ የለም፣ ግን ያው የነበሩትን ያሳዩናል እነሱን እያየንም ስራ አልተፈታ አሁን እንግዲህ ኳስ ጨዋታም ባይኖር አመቱ ሙሉ ሊያወያይ ሊያነጋግር ለእኛም ፕሮግራም ግብአት ሊሆን የሚችል ነገሮችን ተመልክተን እናልፋለን። ወይም ደግሞ የሚነሱ ጉዳዮችም አይጠፉም። ሕጉም ደግሞ በየአመቱ ይሻሻላል። አዲስ ሕጎች ሲሻሻሉ እኛም ለወድ ተመልካቾቻችን እናደርሳለን። ባሉት ላይ ደግሞ ጥያቄ የፈጠሩ ግልጽ ሳይሆኑ ያለፉ ነገሮች ካሉ ደግሞ በማጥራት ወደ ወድ ተመልካቾቻችን የምናቀርብ ነው የሚሆነው። ለዛሬም አንዳንድ ሀሳቦችን ማድረሳችንን የምንቀጥል ነው የሚሆነው። እንግዲህ ዳኞችን አለቀቅናቸው። እግር ኳስ ሲባል የግድ ነው አይደል ተጫዋች እንደሚያስፈልገው ሜዳ፣ ወይም ደግሞ አንድ እግር ኳስ ጨዋታ ሊያስፈልጉት ከሚችለው ነገር መካከል ዋነኛው ወይም ደግሞ አንዱ ዳኞች ናቸው እና ዳኞች ላይ ዛሬ ቆይታ ብናደርግ መልካም ነው የሚሆነው። ብዙ ጊዜ ክለቦች ለሻምፒዮንነት ይጫወታሉ ከዛ ደግሞ ባለፈ ሻምፒዮንም የማይሆኑ አሉ። ወይም ደግሞ ወደ ታችኛው ዲቪዚዮን የሚወርዱ በመጡበት ዓመት መልሰው ወደ ታችኛው የሚወርዱ ደግሞ ቡድኖች አሉ፣ እና ታዲያ ባሳለፉት ዓመታት መካከል የተለያዩ ነገሮች ይከወናሉ። ለሻምፒዮንነት እንደሚሯሯጡትም ላለመውረድ የሚሯሯጡም ክለቦች አሉ። ታዲያ በእነዚህ መካከል አንዳንድ ጊዜ በርካታ ጥያቄዎች ይነሳሉ። አንድ ክለብ ሲወድቅ ዳኛው የሆነ አስተዋጽኦ አለው እየተባለ ጥያቄ የሚነሳበት ነገር አለ። ማለት ሙሉ ለሙሉ እንኳን ባይሆንም ድርሻ አላቸው። ምንድን ነው ይሄ ነገር? ዳኞችና ክለቡ እንዳያያዛቸው የሚባል ነገር ይነሳልና፣ ዳኞች በክለቦች ውድቀት ላይ ድርሻ አላቸው የሚባል አስተያየቶች ብዙ ጊዜ ተበራክተው ይሰማሉና፣ እንደው እውነት ነው ወይ? ይሄ አስተያየት እውነትነት አለው ወይ? አንድ ክለብ ለመውደቁ የዳኛው ድርሻ ወይም ደግሞ ሚና እስከ ምን ድረስ ነው ሊሆን የሚችለው? ለማሸነፉስ? በዛው ማየዘን ብናነሳው ጥሩ ነው ግን ይታማሉ ወይም ደግሞ ጥያቄ ይነሳባቸዋል። እና ዳኞች በክለቡ ላይ ባለው ውድቀት ላይ እንግዲህ አስተዋጽኦ ወይም ደግሞ ድርሻ ያለው የሚባለው ነገር እስከ ምን ድረስ ነው የሚለውን ብናነሳ መልካም ነው። እሺ፣ አመሰግናለሁ። እንግዲህ የዚህ ጉዳይ አሁን ወቅቱም ነው በዚህ በውድድር ዘመን መጨረሻ ላይ ጎልተው ከሚነሱት ነገሮች አንዱ ይሄ ነው። ዓመቱ ሙሉ ሲጫወቱ ይቆያሉ። ውድድራቸውን በማሸነፍም በመሸነፍም እኩል በመውጣትም ይጨርሳሉ። ግን እነኛን ፕሮግራሞች ሲያከናውኑ ሊወስዷቸው የሚገቡ ጥንቃቄዎችን በቅደም ተከተል እያደረጉ ነው ወይ ክለቦች ብሎ ሲባል መልሱ ሙሉ በሙሉ አዎ አይደለም፣ ወይም እያደረጉ ነው ለማለት ያስቸግራል። ለምንድን ነው በተጨባጭ የዚህ መገለጫው ክለቦች በተሸነፉ ቁጥር በየቀኑ በየሳምንቱ በሚደረጉ ውድድር ላይ አንዳንድ ምክንያት ይሰጣል። ለምሳሌ ተጫዋቹ ተጎድቶ ስለወጣባቸው ነው፣ ዛሬ ጥሩ ጥሩ ተጫዋች አልገቡም እና በዚህ ምክንያት በጣም ጥንቁቅ የሆኑ ተጫዋቾቻቸው አልገቡም፣ ስለዚህ በራቸው ክፍት ነበር። ግብ ጠባቂው አልቻለም፣ ተጎድቶ ሌላ ተለውጦ ነው። እንደዚህ እየተባለ ያልፋል በየሳምንቱ ጨዋታዎች። የዛኛው ቡድን ደግሞ ማየልም አብሮ ይነገራል። የለ የለም፣ ዛሬ ይህኛው ቡድን በጣም ጠንካራ ነበር፣ በጥሩ ችሎታ ነው ያሸንፋቸው። እንደዚህ የሚባለው ነገር ይመጣል። የዚህ ድምር ነው እንግዲህ አመቱ ላይ ሲመጣ የትኛው ይበረክታል? ጠንክሮ የተጫወተው ነጥብ ሲያስቆጥር የነበረው ግድ ነው ይበልጣል። በተለያየ ምክንያት ደግሞ ችግሮችንና ምክንያቶችን በመፍጠር ሲሸነፍ የነበረ ወይም ደግሞ እንደምንም ተማሙቶ እኩል ለእኩል ሲወጣ የነበረ ቲም ደግሞ መጨረሻ ላይ የእኛ እድል እኮ ይላል፣ የተበላሸው በዳኛ ነው ይላል። ሌሎቹም የክለብ አመራሮቹ እና አመራሮች ጋር ሌሎች ሀኪም ሐሜቶች ስለሚኖሩ እነዛን እዚህ ውስጥ ይከቱና ዳኛውም እዚህ ውስጥ ድርሻ አለው ይሉታል። ሙስና ነገር ይነሳል። ብዙ ነው መቼም፣ በፉትቦል ቤት በተለይ እናንተ የሚዲያ ሰዎች ብዙ ትሰማላችሁና እነዛ የሚሰሙ ወቀሳዎች ምክንያት ይኖራቸዋል። ምክንያቱ ውስጥ ዳኛውም ስለተቀላቀለ ነው ይባላል እንጂ ዋነኛ ምክንያቶች ሌላ መሆናቸውን ግልጽ ነው የሚታወቁ ናቸው። ዋነኛ ምክንያት የክለቦቹ የራሳቸው ድክመት፣ ግማሹ በበጀት ለማሀኝ ይችላል ግማሹ ተጫዋቾች ሲያዛወሩ ብቃት ያላቸውን አላዛወሩም ይላሉ። አይ ከገሌ ይልቅ ገሌ ቢዛወር የበለጠ ጥሩ ነበር። ነገር ግን ይሄኛው ቲም ይሄ ተጫዋች ሲገባ አንተ እርሶት የሚገባው ነገር ስላለ እሱ በልጧል ተብሎ ይባላል። በዚህ በዚህ አንጻር ቲሙ ተሸንፏል የሚባለው ይቅርታ ተሸንፏል የሚባለው መደምደሚያ ላይ ሲደረስ ዳኛውም እዛ ውስጥ ይገባል እና የዛ ውጤት ነው መመርመር ያለበት መጀመሪያ ስንተኛ የዓለም ዋንጫ ነው እንግዲህ ምናልባት ትረዱኝ ይሆናል አርጀንቲና ተሸነፈ እና ከዓለም ዋንጫ ማለት ከማጣሪያው ወጣ ተሸንፎ ብቻ አይደለም እሱ ወደ ላይ ሳይደርስ ወጣ ወጣ እና ዳኞች በዛ ጊዜ ሰዓት አርጀንቲናን እንዲወርቅ ብለው ያደረጉት ነገር የለም። አመራሮቹም ያውቃሉ ይሄንን። ግን ጥቃቅን ውሳኔ በሚሰጥበት ጊዜ በዛች ውሳኔ ግብ ሊገባ ይችላል። ለምሳሌ ቀላል መልስ ሮራ የነበረ ወይም መልስ ምት የነበረ ኳስ በመልስ ምት ነው ማለት ሲገባው ዳኛው ማዕዘን ምት ነው ብሎት ከነበረ ና ማዕዘን ምት ከተሰጠ ያ በዛ ማዕዘን ምት ምክንያት ግብ ይገባ፣ ዳኛው ተወቃሽ ይሆናል። ስለዚህ የሚያዞሩና በዳኛ ብርታትን የተሸነፍ ነው በእሱ አጋዥነት ነው ይላሉ። ይሄ እንግዲህ የማየትና የግምት ስህተቱን የዳኛን መንፈግ ነው። ይሄ ያለውን የተሰጠው ነው በህግ ሲያይ ሊሳሳት ይችላል፣ ሲገምት ሊሳሳት ይችላል። አይሳሳትም አይባልም። ሰው ነው፣ እና እንደሚሳሳት ግን የተመጠነ ነው። የእሱ ለምን በትምህርት መሻሻል ያለበት በኮርስ መሻሻል ያለበት፣ ዛሬ ደግሞ ብዙ የሰለጠነ የማስተማሪያ መሳሪያ በመኖሩ በዛ በዛ ራሱን እያሻሽላል ተብሎ የሚታመን ዳኛ በዛች ፔናልቲ ምክንያት ማነው፣ በዛች ማዕዘን ምት ምክንያት ግቡ ቢገባና የመጨረሻ እድሉ ያ የገባበት ቡድን የተሸነፈ ከሆነ እንዳውም እኮ ገና ይሄ ነገር የሆነው በአስረኛው ደቂቃ ውስጥ ከሆነ ሰማንያ ደቂቃ ሙሉ የት ነበር ይሄ ክለብ? ለምን አያገባም? እንግዲህ ይህንን መመዘን ነው። ያን ጊዜ ለአርጀንቲና ይሄ ችግር ሲመጣባቸው፣ ሀገራቸው ሲመለሱ ትልቁ ስብሰባ የተደረገው ክለባቸው፣ የአርጀንቲና ብሔራዊ ቡድን ጨዋታ ምን፣ እንዴት ነበር ማን ምን አስተዋጽኦ ነበረው? ምን ያህልስ ነበረ ጥንካሬው? በየ የሜዳ ክፍሉ ላይ ይጫዋቱ የነበሩት ሶስት ሜዳ አንደኛ ሜዳ፣ መሀል ሜዳ፣ ይሄኛው ሜዳ ሶስት ሜዳ እንደምንለው አይነት በየሜዳው አካል ላይ የተመደቡት ተጫዋቾች ኃላፊነታቸውን ተለው ተቀብለው ነበር ወይ ወይም ተወጥተው ነበር ወይ የሚሉ ነገሮች ተፈተሹ የአሰልጣኙም ደግሞ በዚህ ጊዜ እንዲህ ሲሆን ወዲያው መቀየር ይቻላል ያሰልጣኝ እኮ ትልቁ ነገር ይሄ ነው ልጆቹ እንዳሰላለ በሚሰጣቸው ፎርሜሽን መሰረት ሊጫወቱ ይችላሉ እኮ ልጆቹ ግን ችግሩ አሰልጣኝ ቆሞ ገባ ብሎ ወደ መሀል እዚህ በቦታ ቦታ ላይ ሆኖ በሚቆምበት ቦታ ላይ ሆኖ እንዲያርገው እንዲያርገው እንዲያርገው ይመለሳል ያ ተሳሳተ መንገድ እና አሰልጣኝ ውስጥ ይህን እያደረገ ነበሩ እንዲህ ያለ ስህተት ሲሰራ እሱ ምን እርምጃ ወስዷል። እንዲህ ለ በዝርዝር ነው የሚተነተኑት። በዚህ መልክ አረጉ አረጉ እና በፐርሰንት ሲያስቀምጡት ቆይተው የዳኝነትስ አስተዋጽኦ ለቲሙ መውደቅ ምክንያት አድርጋለሁ ተብሎ ሲባል ለዳኛው ስህተት የተሰጠው ሰባት ነጥብ ስምንት ነበር ፐርሰንት፣ ሰባት ነጥብ ስምንት ፐርሰንት ነው። ከመቶ ከመቶ ሰባት ነጥብ ስምንት ነው። ይሄ ሰው ከመሆኑ ጋር በሚያያዝበት ጊዜ ሊያደርስ ከሚችለው ከሚገመተው ፐርሰንት በጣም እጅግ ያነሰ ነው። ስለዚህ በአንድ ጨዋታ ላይ በሚያደርጋቸው ስህተቶች እኳ አንድ ዳኛ እስከ አስራ አምስት ፐርሰንት ድረስ ሊሳሳት ይችላል፣ በፐርሰንት ከተቀመጠ ሊሳሳት ይችላል። ስህተቶች ግን ከመን ጋር ይመጣሉ? ከግምት ጋር፣ ከእይታ ጋር፣ ከኦፒኒየን ጋር ነው። እነዚህ ናቸው። ዲሲሽን ኦፍ ዘ ሬፈሪ ስ ፋይናል ይላል ሎሶፍ ዘጌ። የዳኛው ውሳኔ የመጨረሻ ነው ካለ እሱ ያንን ውሳኔ ሲሰጥ ምን ተመርኩሶ ነው ማለት ነው። የራሱ ደግሞ አመለካከት ኦፒኒየን ኦፍ ዘ ሬፈሪ የሚለው ነው። ያ ዳኛው አመለካከት ግንዛቤ ያን ነበር የሰጠው። በዛ መሰረት ነው። እነኝህ ናቸው እነኝህ ሁሉ ውጤት ተመዝኖ ያን ሰባ ነጥብ ስምንት ተሰጠን። እሺ አሉ ስብሰባውን የሚመሩት ሰባ ነጥብ ስምንት ስህተት ባደረገ ዳኛ ምክንያት ነው የተሸነፍነው ብላችሁ ለማለት ትደፍራላችሁ ወይ? ሌላው ፐርሰንት በሙሉ የእናንተ ከሆነ የወደቃችሁበት ከሆነ አይደለም። ስለዚህ ስለ ዳኛው ማንሳት ተገቢ አይደለም ብለው ነው አስተያየት የሰጡት። እና እኔ እያልኩ ያለሁት ስለ ዳኛ ጥፋት፣ ስህተት የዳኝነት አሰራር ስህተት እየተሸፈነለት ይሄድ ማለት አይደለም። በወቅቱ መታየት አለበት። በወቅቱ በወቅቱ ማለት ለምሳሌ፣ ወደ ዋናው ነጥብ እመለሳለሁ። በወቅቱ ማለት ሁለት ቡድኖች እየተጫወቱ እያሉ ጨዋታው ያበቃል። በመጀመሪያው አርባ አምስት ደቂቃ የሚሆን በሁለተኛው አርባ አምስት ደቂቃ የተደረጉ ድርጊቶች በማስታወሻ ተይዘው ጨዋታውን ልክ ጨረስኩ ሲል ዳኛው ወደ መልበሻ ቤት ሲገባ በውጭ ሀገር፣ መልበሻ ቤታቸው ጎን የስብሰባ አዳራሽ አለ። በሱ ጥግ ነው የሚያልፉትና ታጥበው ይምጡ ካለ ያ ኮሚሽነሩ ወይም ኢንስትራክተሩ፣ ወይም ገምጋሚው አካል ታጥበው እስኪመጡ እሱ ቁጭ ብሎ ይጠብቃቸዋል። አይ በዚሁ እናርግና ችግር የለውም ስንሄድ እንታጠባለን ካሉ ምርጫ ይሆን እነሱ ቁጭ ላሉ እዛው። አሁን የተረሳ ነገር የለም። ከነ ደቂቃው ከነ እንቅስቃሴው ፊልም ያለው በፊልም እየወጣበት፣ በፊልም የተቀረጸ ከሆነ ጨዋታው ወዲያው እዛ ኦፐሬት ይደረጋል ካልሆነም እንደኛ ሀገር ደግሞ እስክርቢቶ ወረቀት ይዘን ቁጭ ብለን በእኛ ጊዜ ይህን አድርገነዋል ብዬ ነው ይገመገማል። ሳይረሳ ጨዋታ ተጫዋቹም ማን ነው። ዳኛውም የሚያምነውን ያምናል። የማያምናቸው ነገሮች ካሉ በህግ እንዲያስረዳን እናደርጋለን። ይሄ ማለት ምንድን ነው? ወዲያው ጥፋቱን እንዲያርም እንዲስተካከል ለማድረግ ነው። ከተረሳ በኋላ ወይም ከተዘነጋ በኋላ ወይም ሪፖርት ከተጻፈ በኋላ ዳኛውን ብትጠሪና ብትጠይቂው አሁን የሚሰጥሽ አይነት አነጋገር አደለም፣ የሚሰጥሽ ሪፖርቱ ላይ ስለዚህ፣ እኛ ስንገመግመው የሰጠንና እሱ ሲጠየቅ የመለሰው ደግሞ በሪፖርቱ በጻፈው ላይ ስህተት ሲኖረው ቀለበት ውስጥ ይገባል፣ እሱ ማለት ነው። በዚህ መልክ ይሄ ዳኛ እስከ ደረጃ ዝቅ እስከ ማለትም ይደርሳል። እዚህ ላይ አንድ ነገር አለ ማለት ነው። እሱነቱን አጥቷል ማለት ነው፣ ያንን ውሳኔ ሲሰጥ ተብሎ ይገመታልና ቅጣቱም ከፍ ሊል የሚችልበት ሁኔታ አለ እና ታዲያ እንደዚህ አይነት ሁኔታ እየተሰራ ባለበት ጊዜ በሰለጠነውም እዚህም አካባቢ እንዲማረግ ሲገባ ጨዋታዎች ካለቁ ውድድሮች ከጣተን ምን ካለ በኋላ ዳኛው እነ ገኔ ክፋቱ ቲሙን እኮ ለመበተን ነው የሚፈልጉት። ለዚህ ደግሞ እንዲህ አርገዋል፣ እንዲህ ተቀብለዋል፣ እንዲህ አርገዋል ሲባል ለዚህም ደግሞ ዳኛውም እዚህ ውስጥ አለበት ብሎ ማለት ለእኔ አስነዋሪ ነገር ነው። ብዙ እንደዚህ አልቀበለውም ይሄን። ዳኞች የራሳቸው ክብር አላቸው። ክብራቸውን መጣል የለባቸውም። በሙያው ታላቅነት አምነው እነሱ ደግሞ ክብራቸውን ጠብቀው አደራቸውን መወጣት አለባቸው። ይሄ እንዳለ ሆኖ ይሄ የሚወቀሰው ወቀሳ ተገቢነት የለውም። ይልቅስ ይልቅስ ቲሞቹን ቡድኖቻቸውን መመዘንና ቅድም እንዳልኩሽ መፈተሽ ያስፈልጋል። ምንድነው የሚጎለው? ምንጎሎት ነው ነው ሰፍቶ መገኘት ያለበት ማን እነማን ምን አድርገዋል? የቡድን መሪው ምን አድርገዋል? አሰልጣኙ ምን አድርገዋል አመራሩስ ምን አድርጓል? በጀቱ ላይ ምን አድርጓል? ፈቅዷል? አልፈቀደም? በወቅቱ አርጎታል ወይስ አላረገውም? እንደዚህ ብዙ መጠይቆች አሉ። እና በዚህ በዚህ መልክ መፈተሽ አለበት እንጂ ቡድኖች መሸነፍ በዳኞች ላይ መጠንጠን የለበትም። ባይነኝ። መልካም ኢንስትራክተር እንግዲህ ጥሩ አድርገው ገልጸውታል። ታዲያ ዳኞች ከእንደዚህ አይነት መሰል ወቀሳዎች፣ ትችቶች ለማምለጥስ ምንድን ነው ማድረግ የሚገባቸው ነገር? አንዳንዴ ነገሮች ሲደጋገሙ የራሳቸውን አቅጣጫ ይይዛሉ፣ ወይም ደግሞ እውነታም የመምሰል ነገር አለ። ብዙ ጊዜም ተመልክተናል። ከሀገር ውስጥ እስከ ባህር ማዶ ድረስ ከስራቸው እስከ መታገድ አልፎ ተርፎም ደግሞ ድብደባ ይፈጸምባቸዋል። በጣም ብዙ ነገሮችን እንግልቶችንም ያያሉ እና እንደው ታዲያ ከእንደነዚህ አይነት መሰል ትችት ወቀሳ እንዴት አድርገው ያምልጡ ዳኞች? ምንድን ነው ማድረግ ያለባቸው? እንግዲህ ከዚህ ነገር ለማምለጥ ዳኞቹ መወሰን አለባቸው። ሁልጊዜ ዳኛ ወደ ሜዳ ከመምጣቱ በፊት ገና የምደባ ወረቀቱ ሲደርሰው አፖይንትመንቱን ካገኘ በኋላ ቢቻል ስለ ቡድኖቹ ያለው አሁን በውጭ ሀገር የሚደረገው ቲሞቹን ያዋቸዋል ጨዋታዎቻቸውን ያሉ ፍጥነት ያላቸው በየት አካባቢ ነው ለሩጫቸው፣ የሚመቸውን ጥፋት የሚያጠፉ ልጆችም ካሉ ትኩረት ለማድረግ ያመቻቸዋል። የሜዳውንም ሁኔታ ይለዩታል። ይህንን እያደረጉ የራሳቸው ጥናትና ራሳቸውን ከዛ ጨዋታ ጋር ለማገናኘት ሙከራ እንዲያደርጉ ይመከራል። በዚህ ጊዜ ነው አንዳንድ ነገር ሊፈጠር የሚችለው ምንድን ነው እንግዲህ ይህን ለማድረግ ይሄ ማድረግ አለብኝ። አንዳንድ አፍራሽ ነገሮች አሉ። ለምሳሌ ሰባት ቁጥር የሆነ ተጫዋች ሲጫወት ጥፋት የሚያጠፋ የሚራገጥ፣ ዳኛውን የሚያስቸግር ወዘተ ሆኖ ካየ አንድ ዳኛ ራሱን በሚገመገምበት በሚያዘጋጅበት ጊዜ ራሱን በዚህ ሞልቶ ምግን መግባት የለበትም ሜዳ ውስጥ። ስለዚህ የቢጫ ለባሽ ሰባት ቁጥር እሱ ነው ጨዋታውን ሲያበላሽበት የነበረው በዛ ጨዋታ ላይ። በሌላ ጨዋታ ዛሬ ደግሞ የኔን ጨዋታ እንዲህ ማበላሸት የለበትም ብሎ ታጥቆ መግባት የለበትም። ያ ሌላ ቀን ነው፣ ዛሬ ሌላ ቀን ነው። እንዲህ የመሰለውን ማይንዱ ንጹህ እያደረገ ቆይቶ ወደ ጨዋታ ሲገባ ግን ከቤቱ ተነስቶ ማጫወቻ ሜዳ እስከሚደርስ ድረስ በየም በመንገዶቹ ላይ የሚያደርጋቸው ጥንቃቄዎችም አሉ። እነኛ ጥንቃቄዎች እንደ ማንኛውም ጊዜ በነጻነት እንደሚራመደው አይነት ሊያረጉት አይገባም። ይህንን ብዙ እንናገራለን። ይህን የምንናገረው ምናልባት እዚህ አፍሪካ ውስጥ ሆነን ሊሆን ይችላል። ሌላው ሀገር ችግር እንደሌለባቸው ነው የሚጽፉት የምናነበውም እና አብረው ቢበሉ፣ አብረው ቢጠጡ፣ አብረው ምናምን ቢሉ ጉዳያቸው ስራ፣ ሌላ ነገር ነው። መብላት ይሄን አንድ እሱም በሹካው በማንካውስ ይህም በሹካው በማንካ ሻውን ጠጥቶ የመሄድ ጉዳይ ቢገናኙ ያው አብረው እየበሉ ነበር አይባልም። እኛ አገር ግን ይሄ ይባላል። እኛ አገር ግን ይሄ ይባላል። ሌላው አፍሪካ ሀገር ውስጥ ይባላል። መባል ብቻ ሳይሆን ወጥቶ እንደገና ያ አብሮ የነበረው ቡድን ተጫዋች እዛ ያ ተጫዋች ሜዳ ውስጥ ከዳኛው ጋር በሚያደርጋቸው ግንኙነቶች ቀደም ሲል እኮ ታስሯል ነው የሚባለው። ቀደም ሲል ታስሯል ይባላል። ዳኛው እሱ ጠርቶት አይደለም እንብላ ብሎትም አለ። ግን ቁርስ መብያቸው ቦታ አንድ ቦታ እና ሆነ እና ተገናኙ። እንዲህ ብሎ እንትን የሚል የለም እንደውም እኮ በማስረጃ የተደገፈ ነገር አለም ብሎ ያንን በፎቶም አድርጋ ያቀርባል። አዎ። እና እንዲህ ነገር በሚመጣበት ጊዜ እንዲህ አይነት ፈተና ውስጥ ነው። ነፃነቱ ምን ያህል የሰፋ ነው የዳኛው ብለሽ ስትይ ለዚህ ነው ሲነሳ ከቤቱ ጀምሮ እስከ ስራ ቦታው ማለት ዳኝነትን እስከሚያረግበት ቦታ ድረስ ሲሄድ በጥንቃቄ ነው መራመድ ያለበት የምንለው ለዚህ ነው። ከማጋ ነው። ሰላምታ ሰላምታ ነው፣ እግዚአብሔር ሰላምታ ችግር የለም። ከሰላምታ አልፎ ግን የሚደረጉ ነገሮች ይኖራሉ። ምን ወይ ድሮ አብረው ኳስ ተጫውተው ሊሆን ይችላል ወይ በሰፈር አካባቢ ሊሆኑ ይችላሉ ወይ በመስሪያ ቤት ሊሆን ይችላል። እጅ ለእጅ ተያይዘው ትካሻ ለትካሻ ተያይዘው የሚሄዱ አይነት ሆኖ ሲታይና ይሄ በአራት ሰዓት ላይ ነው ጧት በአስር ሰዓት ጨዋታ ላይ ደግሞ ዳኛ ሆነው ሲታዩ እኩል አይደለም። ትርጉም ይሄ ነው። ይሄ አካባቢውን አካባቢውን መፈተሽ መጠንቀቅ ያስፈልጋል። ዳኞች ለሌላ ትርጉም እንዳያጋለጥ ቅድም ላነሷቸው ነጥቦች አስተዋጽኦ አለሁ ወይ እሱስ ምን አለው ወይ እዚህ ድርጊት ላይ ብሎ ለማለት ቀዳዳ የሚፈጥር ጉዳይ ነው። ስለ እንዲህ የመሰለው ነገር መቅረት አለበት። እንደገና እዚህ ንግግሩም ሰላምታውም የተመጠነ ሆኖ ለሁለቱም ወገን እኩል የሆነ መሆን አለበት። ያንን ስለሚያውቀው አቅፎ በሰላምታ በሳቅ በምናምን፣ ይሄኛውን ደግሞ ሃይ ብሎት የሚያልፍ ከሆነ ወይ በእጅ ሰላምታ ብቻ ከሆነ መኩረ ያኮረፈ አይነት ሰላምታ እዚህ፣ ፍቅር ያለበት ሰላምታ እዚህ መጠቃቀፍ፣ እነዚህ ዳኝነት ሜዳ ላይ ሲገቡ ይሄም ልክ አይሆንም። ለዚህ ነው በተቻለ መጠን ስራችን ላይ ዝምድና ቢኖር፣ ሌላ ነገር ቀረቤታ ቢኖር የቀረቤታውን ትልቅነት ሳይሆን የስራውን ትልቅነት ገምቶ ለሥራው ቅድሚያ መሰጠት አለበት የምንለው ለዚህ ነው ዳኞቹን ስናስተምራቸው እና፣ ስለዚህ ይሄ አይነት ጉለቶች ሲከሰቱ ዳኞች ቅድም ላልናቸው ነገሮች ይጋለጣሉ ይጋለጣሉ። ሌላው ደግሞ ራሳቸው የቡድን መሪዎቹ ይጠጉሻል፣ ያዋሩሻል፣ አንዳንድ ነገሮች አሉ እና ይፈትኑሻል፣ በምናምን ነገር አድርገው ሊያታልሉሽ ይችላሉ። በዚህ ጊዜ አንቺ መጠንቀቅ መንቃት ያስፈልጋል። ምንድን ነው የዚህ ሰው እያረማመድ እስከ ዛሬ ብዙ ጨዋታ ተጫውቻለሁ፣ እስከ ዛሬ ኳስ ሜዳ አብረን እንተያያለን፣ የዛሬ ቀረቤታው ለምንድን ነው እንዲሆነው ብሎ መጠን መንቃት ያስፈልገዋል። አመት ሙሉ ምንም ሳያደርግ ወደ መጨረሻው ጨዋታ አካባቢ ግን የዚህ አይነት ባህሪ ሲያመጣ አንድ የቡድን መሪ አንድ አሰልጣኝ አንድ ተጫዋች ነገር አለ ማለት ነው። እዛ ላይ መጠንቀቅ ያስፈልጋል። ለምን ጥርጣሬ ላይ በሚያመጡ ነገሮች ላይ ራሱን ማስተካከል ያስፈልጋል ዳኛው ለማለት ነው። ከዛ ውጭ ግን በሜዳ ላይ ሲገቡ ደግሞ ምን ያደረገዋል? ኃላፊነቱ እጥፍ ያረገዋል። እጥፍ ያረገዋል እንዴ ቅድም ያልኩት መጀመሪያ ላይ ያልኩት አይነት ነገሮች ናቸው የሚነሱት፣ እና ውሳኔ በሚሰጥበት ጊዜ የውሳኔዋ ትንሽነት መጠንቀቅ ያስፈልጋል። አሁን ለምሳሌ ድሮፕ ቦል የምንለው ኳስ መጣል ወይም ማሻማት በድሮ ቋንቋ በነበረበት ጊዜ ኳሱን ይዞ ለነበረው ተጫዋች ይሰጣል የሚለው ሕግ ከመውጣቱ በፊት ኳሱን ይዤ እኔ በእጄ ኳሱን ይዤ አስራ አንድ ቁጥር ና አራት ቁጥር ና ብዬ እዚህ መሀል ነው ማንጠር ያለ ማሻማ በድሮ ቋንቋም ቢሆን ማንጠር ያለሁት ወደ መሬት የምጥለው ይሄን ኳስ እዚህ ነኝ እኔ ይሄንን ኳስ ና ብዬ በመሀል ግራና ቀኝ ሆኖ ልክ ፌር ነው በምልበት ቦታ ላይ ኳሱ መጣል ሲገባኝ ድንገት ወይ ከመቸኮል ከእነሱ የባሰ ቸኩዬም ይሆናል እጄ ተዛንፎ ይሄ ኳስ እዚህ ጋር ቢወድቅ አስራ አንድ ቁጥር ነው ይሄን ተጠቃሚ የሚሆነው ከአራት ቁጥር ይልቅ ይሄን ኳስ ያጥፈዋል። አጥፎት በቀጥታ እዚህ ገደማ ላለ ተጫዋች ሰጠዋል፣ ያገባል። ከዚህ ሮጦ ያገባል ይሄን ኳስ። ስለዚህ ምንድን ነው የሚያስመስልበት? ለዳኛው ሰጠው ኳሱን አቀበለው ነው ያኛው። በእግሩ ተጫወተ እንጂ በእግሩ አቀበለው፣ ይሄ ለዚህ ሰጠ፣ ግብገባ ነው የሚባለውና ይሄ የ በቅንነት የሚያይበት የሚያየው የለም። ስራ ላይ ታዲያ ምንድን ነው መጠንቀቅ፣ ፍትሐዊ የሆኑ ነገሮችን ለማድረግ መሞከር ነው። ቅጣት ምትም ሲሰጡ የሚሰጡት ቅጣት ምቶች ለዚህኛው የሚያሰጥ ከሆነ ለዛኛውም የዚህ አይነት ጥፋት ከጠፋ መስጠት ያስፈልጋል እንጂ መዝለል አያስፈልግም። ምን እያልኩ ነው? ይሄኛውን ዴሊብሬት ሆኗ አጥፍቶት ሊሆን ይችላል። ይሄኛው ደግሞ ሳይታወቅ በድንገት ያደረገው ሊሆን ይችላል እሱን ማለፍ ነው። ምክንያቱም ህጉ በሶስት ነገር ነው ቅጣት ምት የሚሰጠው። አንዱ ያው ኬርለስ ነው። ተጫዋቾች ሲጫወቱ ጥንቃቄ የጎደለው ጨዋታ ይጫወታሉ። ጥንቃቄ የጎደለው ጨዋታ የምንለው ኬርለስ የምንለው ነው። በሌላ መልኩ ደግሞ ያ ጥንቃቄ የጎደለው ጨዋታ ለእነሱም የሚጎዳቸው ነው፣ አይደለም ለተጋጣሚያቸው፣ ለእነሱ የሚጎዳቸዋል። ከዛ ደግሞ ያልፉና ይሄኛውን ሬክለስ የመሆን ቸልተኝነት ማለት ሲሮጥ ኳሱን እንዳያገኝ አድርጌ ብጠልፈው ምንም አይሆንም እሱ ከሚያገባው በሚል የሚያረግ ወይም ኳሱን ለመቀበል በሚደረግ ትግል ሳብ ባረገው የሚባል እንዲህ እንዲህ የመሰሉ ነገሮች እንትን የጎደለው ማለት ቸልተኝነትን የተላበሰ የመጣው ይምጣ አይነት ነገር አ ብሎ አዎ የመጣው ይምጣ ብሎ ያንን ነገር ሲያደርግ ቢጫ ካርድ ነው። የመጣው ይምጣ ብሎ የመጣው ይምጣ ላይ ደግሞ ኤክሰሲቭ ፎርስ ካከለበት ማለት ያልተመጣጠነ ኃይል ከጨመረበት ቅድም እንዳልኩች ነው ሳብ አድርጎታል። ይሄኛውን ደግሞ አሁን ኤክሰሲቭ ለማድረግ ምን አደረገው? ሳብ አድርጎ በኃይል ነው የሚጥለው። ይሄ ደግሞ ብሩታል ነው፣ ጭካኔ ነው የሚሆነው። መርገጥም ቢሆን እንደዛው ነው። በእነዚህ መልክ ታይቶ ቀይ ካርድ ከሆነ ቀይ ካርድ ይሰጠዋል። እዚህ ላይ እነዚህን ውሳኔዎች ለቀዩም ቡድን ለቢጫውም ቡድን እኩል መተርጎም አለባቸው ነው። ከሐሜት የጸዳ አይነት ውሳኔ ለመስጠት መሞከር ነው። ስህተትን መቀነስ ነው በተቻለ መጠን ስህተት ይሳሳታል ስለተባለ ሰው ዝም ብሎም ደግሞ ለተለት ያንን ማድረግ የለበትም ራሱን መቆጣጠር ያስፈልጋል ዛሬ በሰለጠነው ዓለም ላይ ቫር መጥቷል። አሁን ቫር ምን ሆኗል የዳኞች መሸሸጊያ ሆነዋል ነው እኔ እያልኩ ያለሁት ምክንያቱም በፊት እኔው ወሳኝ ነኝ ዘ ዲሲሽን ኦፍ ዘ ሬፈሪ ኢዝ ፋይናል የሚለው ተከብሮል አሁን ዘ ዲሲሽን ኦፍ ዘ ሬፈሪ ኢዝ ፋይናል ነው ቫር ነው ቫረ አለ ኦፍ ኮርስ፣ ቫረ እሱ ካልፈቀደው አይቀበለውም። እሱም ቢሆን እሱን ለመርዳት ስለሆነ እንዲህ ባለበት ጊዜ ወዲያው ፔናልቲ ብሎ ፔናልቲ መስጠት ሲገባው በቫር ይታይ ቼክ ይደረግ ሲባል፣ ልቡም ትምራ ቼክ ይደረግ አውስ እኔም ተጠራጥሬያለሁ፣ ይደረግ ይላል። በበጎ ፈቃደኝነት አይ ይሄ ጭቅጭቅ የሚያመጣ ነው ብሎ ሲል ደግሞ ለምን ከነገሩ ነጻ አልሆንም በሚል ቫሩ የወሰነ ብሎ ይለቀዋል እሱ ግን ጥንቃቄ ማድረግ ያን ፔናልቲ አይሰጠውም ነበር ስለዚህ ፔናልቲ አደለም የሚል መልእክት ከቫር ከመጣ በኋላ በቃ ቫር ነው እንግዲህ እኔ ማሰጥቻችሁ ነበር የሚል ነገር ያመጣል ይህም ጥርጣሬ ላይ ይጥላል ና እንዲህ እንዲህ የመሰሉትን የሜዳ ላይ ክንውኖች ዳኞች በጥንቃቄ መምራት ይገባቸዋል ዳኛቸውን ዳኝነታቸውን ወስደው ለማለት ነው ጥሩ ኢንስትራክተር፣ እንግዲህ ለዛሬ አዝነው መሰናዶ እዚህ ላይ እናብቃ። ጥሩ አርገው ገልጸውታል። ውድ ተመልካቾቻችንም ግልጽ ሆኖላችኋል ብለን ተስፋ እናደርጋለን። የዛሬው ዳኝነት ሚስጥር መሰናዷችን እንግዲህ ይህንን ይመስል ነበረ። ውድ ተመልካቾቻችን፣ በብስራት ዩቲዩብ ቻናል ብቻ የሚቀርበው የእግር ኳስ ዳኝነት ሚስጥር የዛሬው፣ በዚያ በቃ የካፊ ኢንስትራክተር ኢንስትራክተር ሽፈራው እሸቱ በዋና አዘጋጅነት ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር ደግሞ አዲስ መሀመድ አብሬያችሁ ቆይታ እናድርግ ያለው እስከ ሳምንት ቸር ቆዩልን።